ባልና ሚስት የሆነ ቦታ ለመሄድ አርፍደው ከቤት ለመውጣት ሲሞክሩ አይታችኋል። ሚስትየው የእሱ ጥፋት ነው ትላለች፣ እሱ ደግሞ የእሷ ጥፋት ነው ይላል። ታውቃላችሁ፣ የእኔ ጥፋት ነው፣ በጣም ይቅርታ ለማለት ጎበዞች አይደለንም። ስለ እሱ ዛሬ ጠዋት ትንሽ አውርተናል፣ ነገር ግን ደግመን ማውራት የሚገባን ይመስለኛል። እሱ የእኔ ጥፋት ነው እና በጣም ይቅርታ፣ ይሄን ለማለት ለምን እንደሚከብደን አላውቅም። ታውቃላችሁ ሰይጣን ከባድ እንዲሆን ያደርገዋል። ምክንያቱም ለጥፋታችን ኃላፊነት ስንወስድ የሚሰጠንን ኃይል ስለሚያውቀው እንድናደርገው በምንም አይነት ሁኔታ አይፈልግም። አሜን። የቤት ስራ እሰጣቸዋለሁ። እሱም ቤታችሁ ሄዳችሁ ከራሳችሁ ጋር እንድትወያዩ ነው። የእውነት ውይይት መሆን አለበት። ስለዚህ እንድትጠይቁ የምፈልገው አንዱ ነገር በህይወቴ ምን እየሆነ ነው? ለጥፋቶቼ ሌሎች ሰዎችን የምወቅሰው? ምናልባት ያንን የማቆምበት ጊዜ ነውና፣ የእነሱ ጥፋት ራሱ ቢሆን አሁን እሱን ለማስተካከል ከእግዚአብሔር ጋር ለመስራት ኃላፊነት እወስዳለሁ። አሁን አዳምና ሔዋን እዚህ ጋር የምናወረው ስለተፈጠረው ድርጊት ነው። ይሄ በዚህ ጊዜ ምንም ነገር የማንም ጥፋት ከአባቴ ለማምለጥና